ሊዮኔል ሜሲ ከኢንተር ማያሚ ጋር አዲስ የኮንትራት ማራዘሚያ ተፈራረመ። ይህም እስከ 2028 ድረስ በክለቡ እንዲቆይ ያደርገዋል። ስምምነቱ የሜሲ የመጨረሻ ፕሮፌሽናል ኮንትራት እንደሚሆንም ይጠበቃል። ሜሲ በኢንተር ማያሚ አዳዲስ የጎል ሪካርዶች፣ እንዲሁም የግብ አግቢነት ሪካርዶችን እንዲያስመዘግብ አስችሎታል። የሜሲ ኮንትራት ማራዘሚያ የኤም ኤል ኤስን ደረጃ ዓለም አቀፍ እግር ኳስ ኮከቦች መዳረሻ እንዲሆን አድርጎታል። የሜሲ ፕሮፌሽናል ስራ የመጨረሻ ውል ይሆናል ተብሎ የሚጠበቀው ይህ አስደናቂ ውል ለስምንት ጊዜ ባልኦንዶር አሸናፊው የክለቡንም ሆነ የአሜሪካ እግር ኳስን የወደፊት ጣፈን ሰንታ ለቀጣዮቹ አመታት መቅረጹን ያረጋግጣል። በጁላይ 2023 የሜሲ መምጣት በኤምኤልስ ውስጥ አለም አቀፍ ትኩረትን በመሳብ ለውጥ አሳይቷል። ከኮንትራቱ በኋላ ሊዮኔል ሜሲ እዚህ በመቆየቴ በጣም ደስተኛ ነኝ እናም በዚህ ፕሮጀክት እንድቀጥል ህልም ከመሆን በተጨማሪ ውብ እውነታ ሆኗል ብሏል። ሜሲ በኢንተር ሚያሚ ከመጀመሪያው ጨዋታ ጀምሮ በሁሉም ውድድሮች 82 ጨዋታዎችን አድርጎ ሰ 71 ጎሎችን ሲያስቆጥር 44 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። በ2025 የወርቅ ጫማውን በ29 ጎሎችን አረጋግጧል። እናም ሽልማቱን ያሸነፈ የመጀመሪያው የኢንተር ሚያሚ ተጫዋች ሆኗል። የሜሲ በማያሚ መገኘት የቀድሞ የባርሴሎና ኮከቦች፣ ሉዊስ ሱዋሬዝ፣ ሰርጂዮ ቡስኬትና ጆርዲ አልባ እንዲሁም የአርጀንቲናውን ሮድሪጎ ዲ ፖልን ጨምሮ ከፍተኛ ታዋቂ የቡድን አጋሮችን ለመሳብ ረድቷል። የሜሲ የቀድሞ ቡድን ጓደኛ የነበረው ሃቬር ማሸር ነው አሁን በዋና አሰልጣኝነት በማገልገል የክለቡን ማንነት የበለጠ ያጠናክራል። አርሰናል ከታዳጊው ማክስ ዶማን ጋር የስኮላርሺፕ ውሎችን ለመፈረም ከስምምነት ላይ ደርሷል። ማክስ ዶማን ለተሻለ ገንዘብ ወደ የትኛውም ክለብ መዘወር ቢችልም አርሰናልን ብቻ መርጧል እና የውሉ መጨረሻ ዝርዝሮች አሁን ላይ የተጠናቀቁ እንደሆነ ታውቋል። የ15 ዓመቱ ዶማን 17 ዓመት ሲሞሎ ፕሮፌሽናሉን አስቀድሞ መስማማት ይችላል ማለት ነው። ወጣቱ የክንፍ ተጫዋች በዘንድሮ የውድድር ዘመን መጀመሪያ ላይ አርሰናል ሊድስን አምስት ለዜሮ ባሸነፈበት ጨዋታ ላይ ከተቀያሪ ወንበር ተነስቶ የመጀመሪያ ጨዋታውንም አድርጓል። በ15 ዓመት ከ234 ቀናት ክለቡን በመወከል ሁለተኛ ትንሹና በ ፕሪምየር ሊግ በመጫወት ሁለተኛ ትንሹ ተጫዋች ሆኗል። ኤታን ዋነሪ ሁለቱንም ሪከርዶች ይዟል። ማክስ ዶዉማን በአጠቃላይ ሶስት የመጀመሪያ ቡድን ጨዋታዎችን ያደረገ ሲሆን በሰሜን ለንደኑ ክለብ አካዳሚ ቡድን ውስጥ በመደበኛነት እየተሳተፈ ይገኛል። በቅርቡም አርሰናል በዩፋ ወጣቶች ሊግ ማክሰኞ እለት በአትሌቲኮ ማድሪድ በተሸነፈበት ጨዋታ ሁለት ግቦችን ማስቆጠር ችሏል። ኖቲንግሃም ፎረስት ድል ቀንቶታል። አዲስ አሰልጣኝ የሾሞ ኖቲንግሃም ፎረስት ከፖርቶ ጋር ያደረገውን የአውሮፓ ሊግ መርሃ ግብር ሁለት ለዜሮ በሆነ ውጤት ማሸነፍ ችሏል። የኖቲንግሃም ፎረስትን የአሸናፊነት ግቦች ሞርጋን ጊብስ ዋይት እና ኤጎር ጄሱስ አስቆጥረዋል። ለአስር ተከታታይ ጨዋቶች ከድል ጋር ተራርቆ የቆየውና ሁለት አሰልጣኞችን ያሰናበተው ኖቲንግሃም ፎረስት ለአስራ አራት ጨዋቶች ሽንፈት ያልቀመሰውን ፖርቶን ሁለት ለዜሮ ማሸነፍ ችሏል። አዲሱ አሰልጣኝ ሲያንዳይክም የኖቲንግሃም ፎረስት የመጀመሪያ ጨዋታቸውን በድል አጠናቀዋል። በሌላ የምሽቱ የአውሮፓ ሊግ የጨዋታ መርሃ ግብ ክብሮች የጣሊያኑ ክለብ ሮማ ከቪክቶሪያን ፕሌዘን ጋር ያደረገውን ጨዋታ ሁለት ለአንድ በሆነ ውጤት ተሸንፏል። ሴልታ ቪጎ ኒስን ሁለት ለአንድ፣ ፌኖርድ ፓናትኒያኮስን ሶስት ለአንድ እንዲሁም ሴልቲክ ስትሮም ግራዝን ሁለት ለአንድ በሆነ ውጤት አሸንፏል። የቀድሞ የማንቸስተር ሲቲው ግብ ጠባቂ ስኮት ካርሰን ከ21 አመታት ፕሮፌሽናል እግር ኳስ ህይወቱ በኋላ ራሱን ማግለሉን አስታውቋል። የ40 አመቱ ተጫዋች ከፔፕ ጋርዲዮላ ቡድን ጋራ አራት የፕሪምየር ሊግ ዋንጫዎችና ቻምፒየንስ ሊግ ዋንጫዎችን በማንሳት ኮንትራቱ ሲያልቅ ከክለቡ ጋራ የስድስት አመታት ቆይታውን አጠናቋል። ካርሰን በ2004 ለመጀመሪያ ጊዜ ፕሮፌሽናል ጨዋታው ለሊድስ ዩናይትድ ካደረገ በኋላ በአጠቃላይ ለአስር ክለቦች ተጫውቷል፣ እናም አራት የእንግሊዝ ዋንጫዎችንም አሸንፏል። ግብ ጠባቂው በኢንስታግራም ገጹ ላይ ጓንቱን ለመስቀል ጊዜው አሁን ነው ብለዋል። እግር ኳስ ሁሉንም ነገር ሰጥቶኛል። ትዝታዎችን፣ ጓደኝነትን፣ የማይረሳቸውን ጊዜያትን ብለዋል። የጊዜ አካል ለሆኑ የቡድን ጓደኞቼ፣ አሰልጣኞቼ፣ ደጋፊና ክለቦችም አመሰግናለሁም ብለዋል። ካርሰን ከዚህ ቀደም በሊቨርፑልም ነበር። ቀዮቹ ቻምፒየንስ ሊግ፣ ኤፍ ኤ ካፕ እና ሱፐር ካፕን ሲያሸንፉ ከመቶ በላይ ጨዋታዎችን ለደርቢ ካውንቲ ና ዌስት ብሮምም ተሰልፏል። ነገር ግን እንደ አውሮፓውያኑ በ2023 የፕሪምየር ሊግ ኤፍ ኤ ካፕ ና ቻምፒየንስ ሊግ ውድድርን ጨምሮ አስደናቂ ስኬት ያገኘበት ሲቲ ነበር። የ40 ዓመቱ ስኮት ካርሰን በማንቸስተር ሲቲ ቆይታው ሰባት ደቂቃዎችን ብቻ ተጫውቶ አስራ አንድ ዋንጫዎችን ማሳካት ችሏል።